አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ሰኔ 14 ቀን ቅዱሳን አባ አክራ፣ ዮሐንስ፣ አብጥልማ እና ፊልጶስ በሰማዕትነት ሞቱ። ይህም ቅዱስ አክራ ከግብፅ ደቡብ ይምሁር ከሚባል አገር ሰዎች ወገን ነው። ስሙ ፊልጶስ የሚባል ወንድም ነበረው። እነርሱም ባለጸጎች ነበሩ። ስማቸውም ዮሐንስና አብጥልማ ከሚባል ሁለት ከሶስት ጋራ ሰማዕት የሆኑ ዘንድ ተስማሙ። አራቱም ቀርጥስ ወደሚባል ሀገር ሄዱ። ከብሬግባና በጌታችን በኢየሱስ ክርስቶስ መኮንኑ ፊት ታመኑ። መኮንኑም በቀስቶች እንዲነድፏቸው አዘዘ። ግን ቀስቶች ያለኳቸውም። ሁለተኛም እሳትን አንድደው በሚነደሳት መደጃ ውስጥ ይጨምሯቸው ዘንድ አዘዘ። እንዲሁም አደረጉባቸው። ጌታም መልአኩን ልኮ አዳናቸው። ከዚህም በኋላ በፈረስ ጅራት ላይ አስረው ከቀርጥስ ከተማ እስከ የምሁር ሀገር ድረስ ይጎትቷቸው ዘንድ አዘዘና ይህንም አደርጉባቸው። ግን ምንም ምን ጉዳት አልደረሰባቸውም። ከዚህም በኋላ ራሶቻቸውን በሰይፍ እንዲጎርጧቸው አዘዘ። ከየምሁር ከተማም አውጥተው ራሶቻቸውን ቆረጧቸው። ጻ ከሚባል አገር ሰዎች መጥተው የቅዱስ አባ አክራን ስጋውን ወሰዱ። ውብ የሆነች ቤተክርስቲያንም ሰርተው ስጋውን በውስጧ አኖሩ። ከእርሱም ታላላቅ ድንቆች ተአምራቾች በብዛት ተገለጡ። እንዲሁም በዚያ ሰለስቱን ቅዱሳን ፊልጶስን፣ አብጥልማና እና ዮሐንስን ስጋቸውን ከየምሁር ከተማ ሰዎች መጥተው ወሰዱ። በመልካም ልብሶችም ገነቷቸው፣ ጥሩ ቤተ ክርስቲያንንም ሰርተው ስጋቸውን በውስጡ አኖሩ። ከነርሳቸውም ቁጥር የሌላቸው ድንቆች ተአምራት ተገለጠ። ለእግዚአብሔር ምስጋና ይሁን እኛንም በሊ ቅዱሳን ሰማዕታት ጸሎት ይማረን እንዛለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 15 በዚህ ቀን የሰማይ ጭፍራ የተባለ ቅዱስ ሚናስ ቤተክርስቲያኑ መሪጡ በተባለ ሀገር የከበረችበት ነው። ዛ አቅረብኩ ማይሌት ያዘኪሪያ ይላፈ ምለህ ጸምዱከ ዘልፈለላነብብቶ ከዚ ቴ መጻፈ እንተርሰከ እግዚኦ